ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች ያላችሁበት የዓለም ትግሉ ሰላምታ ይድረሳችሁ። አድማቾቻችን፣ ተመልካቾቻችን ለዛሬ ሮብ ምሽት ይመጥናቸዋል ያልኳቸውን ነጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። በቅድሚያ ማርስቶቹን ኦሮሚያ ክልል ወለጋ ልክ እንደ አማራው ክልል የሸኔ ቤተሰቦች ናቸው ተብሎ እስር እና ድብደባ እየደረሰባቸው ይገኛል። ትግራይ ያለው ውጥረት የቀጠለበት እና አዲስ አበባ ኮዬ ፈጬ አካባቢ ሰዎች እየታገቱ ገንዘብ እየከፈሉ እየወጡ እንደሚገኝ እና ማጀቴ ቤተክርስቲያን ውስጥ ሰዎች እየተደበደቡ ካህናትም እየተደበደቡ እንደሚገኙ ተገልጿል። እንደምታውቁት በሸዋ ቀጠና ማጀቴ በፋኖ ቁጥጥር ስር ነበር። መከላከያዎቹ ገብቶ ከፋኖችን ጉዳት መድረሱ መረጃ እየወጣ ይገኛል። አማራ ክልል በጎጃም እና በጎንደር በጣም በሚገርም ሁኔታ እስከ ሰላሳ አምስት ግንባር ያካለለ ውጊያዎች ተደርጓል። የጉዳት መጠንም የትየለሌ የሆነበት ሁኔታ ነው ያለው። እነዚህን እና ሌሎች መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው። አልፎ መረጃን የሚያስቀድምላችሁ ከላይ ለመጥቀስ እንደሞከርኩት በትግራይ በአሁኑ ሰዓት ሰዎች እየታሰሩ ይገኛሉ። ሌሎቹ ክልሉ ለቀው እየወጡ ነው ተብሏል። የጊዜያዊ አስተዳደርን ሲደግፉ የነበሩት አሁን እየታሰሩ ነው። እንግዲህ አንዳንድ አድሚዎችም ሰራዊቱ ለቀው እየወጡ ነው ተብሏል። በአንድ አድሚ ውስጥ አርባ ወታደር ብቻ ቀርቷል እየተባለ ይገኛል የባለፈውን ጦርነት ግምት ውስጥ ያስገቡት ወንድሞቻቸው፣ ጓደኞቻቸው የደረሰባቸውን በድል እና ሰቆቃን የሚያስታውሱት የትግራይ ወታደሮች እንግዲህ ጦርነቱን እየሸሹ የሚገኙበት ሁኔታ ነው ያለው። ሌላው በትግራይ እኛ ከሰጠናችሁ መታወቂያ ውጭ ይዞ መንቀሳቀስ አይቻልም ብለዋል። ህወሓት መታወቂያም እያደለ እንደሚገኝ መረጃ እየወጣ ይገኛል። ሌላ አድማጮቻችን፣ በአዲስ አበባ ከተማ ኮየፈቻ ሰዎች እየታፈኑ ገንዘብ እየከፈሉ እየወጡ ይገኛሉ ተብሏል። እስከ ሀምሳ ሺህ ከዛ በላይ በጥቆማ ነው እንግዲህ ይሄ ነገር እየሆነ ያለው ። ስርዓቱ እንግዲህ በቀጥታም ሆነ በተዘዋዋሪ ገንዘብን የማሰባሰብ ስራ እየተሰራ እንደሚገኝ ነው የተገለጸው። ይሄ እገታ ተፈጽሞ ሰዎች እየታሰሩ ገንዘብ ከፍሎ የሚወጡት እንግዲህ ክፍለ ሀገር አይደለም። በጣም ይገርማቸዋል። አዲስ አበባ ከተማ ኮዬ ፈጬ የጋራ መኖሪያ ቤቶች አካባቢ ነው ይሄ ድርጊት እየተፈጸመ የሚገኘው እጅግ በጣም አሳዛኝ ነው። ከተናገራችሁ እንገላቸዋለን ተብሎ ማስጠንቀቂያም እንደተሰጣቸው መረጃዎች ሲወጡ ይገኛሉ። በሌላ መረጃ በነጌው ዕለት ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ከፓርላማ ላይ የሚነሳላቸው ጥያቄ መልስ ይሰጣሉ ተብሎ ተጠብቋል። እንግዲህ ነጌ ሐሙስ፣ ባለፈው ጊዜ መረጃ ሰጥናችሁ ነበር። በኢትዮጵያ ፓርላማ ታሪክ ለህዝብ የሚጠቅሙ ጥያቄዎችን ተነስተው አያውቅም። ተቃውሞም ተደርጎ አያውቅም። ጠቅላይ ሚኒስትሩም የሚነሱ ጥያቄዎችም እንዳጋጣሚ ባርቆባቸው የሚነሱ ጥያቄዎችንም በትክክል መልሶ አያውቅም። ስለዚህ መረጃ እስከሆነ ጊዜ ድረስ አድማጭ ተመልካቾች እንደተሰሙት የሚገባ መረጃ ብለን ያቀረብነው እንጂ ይጠቅማቸዋል ወይም ደግሞ በተስፋ እንደተጠብቁ ብለን እየነገርናቸው አይደለም። ምክንያቱም በኢትዮጵያ ፓርላማ ሂደት እየተመለከትን ነው። ማጨብጨብ ነው፣ ማስደቅ ነው። ተቃውሞ የሚባል ነገር የለም። ይሄ ስራ ነው ሲሰራ የምንመለከተው። ስለዚህ ከኢትዮጵያ ፓርላማ የተቃውሞ ድምፅና ወይም ደግሞ ጥሩ ጥሩ ጥያቄዎች ቀርቦ ለህዝብ ይጠቅማሉ የተባሉ ጥያቄዎች ቀርቦ እነዚያ ጥያቄዎች መልስ አገኙ ማለት ከዝንብ ማር መጠበቅ ማለት ነው። በጣም ሰማይና ምድር ነው። በጣም ርቀቱ ዝምብ በምንም ተአምር ሰማይና ምድር ቢደበላለቅ ማራ ትሰጥን ቆሻሻ እንጂ ስለዚህ ያ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው ወደ አማራ ክልል የሚወስደን መረጃ ሲወስዳችሁ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ተደርጓል። በጎጃም ቀጠና ከዘጠኝ ክፍለ ጦሮች ስምንት ክፍለ ጦር በውጊያው ተሳትፏል ብሏል። ፋኖቹ በአማራ ክልል በሰላሳ አምስት ግንባር በጎጃም ብቻ ውጊያዎች ተደርጓል ነው የተባለው። በአዲስ ዘመን በአራት አቅጣጫ ውጊያ እየተደረገ እንደሚገኝ ተገልጿል። ጠዋት ማረሚያ ቤት የነበረው ከባድ ውጊያ ማምሻውን ወደ ከተማ የቀረበ ነው የተባለው። እንግዲህ መዳበሪያ ለማውሰድ ወደ ከተማ የገቡት አርሶ አደሮችም የተገደሉበት ሁኔታ መኖሩ ተሰምቷል። ትራንስፖርት ቆሟል ነው የተባለው። ወረታ ከተማ አዲስ ዘመን ብለው ጦርነት ሰበብ እንግዲህ ትምህርት ቤቶችም የተዘጉበት ሁኔታ መኖሩን ሰምተናል አለ። በዚህ በጦርነት ምክንያት አዲስ ዘመን ወርታ፣ ሌላው ጎንደር ዙሪያ ማክሰኝት የነበረው ውጊያ ጉዳት ደርሷል። አንብላክስ በርካታ ቁስለኞችን ወደ ጎንደር ሲያመላልሱ ተመልክተናል ብሏል የአይን ማኞች። ከጎንደር እስከ አዲስ ዘመን ብቻ አስራ አንድ ግንባር ነው እንግዲህ ውጊያው የተደረገን የተባለው በጎንደር ሲደረግ የነበረው ውጊያ መጠነሰፊ ግንባርም እንደሆነ ተገልጿል። በጎጃም በተመሳሳይ በ35 ቦታዎች ላይ ውጊያ ሲደረግ ውሏል። ለአብነት ደብረ ማርቆስ፣ ጉዳ ሲዮን፣ መርጦ ለማርያም፣ ደንበጫ፣ አማኑኤል፣ አዴት፣ ደብረ ወርቅ፣ ሸበልበረንታ፣ ቆይ ወንጂ፣ ሰዴ ውጊያዎች ሲደረጉ ውሏል። ስምንት ክፍለ ጦር ተሳትፎበታል። የፋኖን የተባለው እስካሁን ባለው ውጊያ አምስት መቶ ዘጠኝ ወታደሮች የሞቱ ሲሆኑ ሁለት መቶ ቁስለኛ እንደተመዘገበ ፋኖዎች መረጃ ሰጥቷል። ሰላሳ አምስት ግንባር አድማጮቻችን፣ ተመልካቾቻችን በሰሜኑ ጦርነት ህዋት አስራ ሶስት ግንባር ነው እንግዲህ ውጊያ ሲያደርግ የነበረው ከፍተኛ ውጊያ ነው የተባለው አስራ ሶስት ግንባር ነው። በሰላሳ አምስት ግንባር አሁን አማራ ክልል ጎጃም ላይ ውጊያዎች እየተደረጉ ይገኛሉ። የፋኖዎች ስምንት ክብለ ጦር በዚህ ልክ እንግዲህ ፋኖ ክብለ ጦሮችን ማሳልፈው አያውቅም ስምንት ክፍለ ጦር ስራ ላይ ነው የዋለን የተባለው። አምስት መቶ ዘጠኝ ወታደር ሲሞት ሁለት መቶ ከባድ ቁስለኛ ተመዝግቧል። በወንጂ በአራት አቅጣጫ ነው ውጊያው ሲደረግ የዋለን የተባለ ወደ ወይን ውሃ ፋኖ ወደ ከተማ ገብተው እንደነበርም ተገልጿል። ደንበጫ በገሊላ የገባው የፋኖ ኃይል ሰላሳ አምስት የነፍሰ ወከፍ እና አራት የቡድን መሳሪያዎችን ማረክ ያለው ብሏል። በተመሳሳይ ብቸናም ጉዳት ደርሷል ነው የተባለው። አዋበል የትመን፣ ቢቻና፣ ወይራ ቀበሌ ደብረ ከደብረ ጮኬ እስከ አባይ ሸለቆ ውጊያዎች ተደርጓል ነው የተባለው። መቶ አለቃን ጨምሮ ጉዳት ደርሷልም ተብሏል። በወሎ ቀጠናም ስታይሽ፣ ጋዞ ውጊያዎች ሲደረጉ ውሏል። ጎጃም እንግዲህ በጣም በሚገርም ሁኔታ ወይራ ቀበሌ የተመስገን ጥሩነህ መንደር ከባድ ውጊያ ላይ ነው የዋለው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትውልድ መንደር ነው ወይራ። ጎጃም ውስጥ እንግዲህ አንጻራዊ ሰላም አመጣን እያሉ የሚፎክሩት በዛ አካባቢ እንግዲህ ቤተሰቦቹ ውጊያ ላይ እንደዋሉ ነው የተገለጸው። ሌላው አድማጮቻችን፣ በኦሮሚያ ክልል ወለጋ የሸኔ ቤተሰብ ናቸው ተብለው በርካታ የኦሮሞ ኦሮሞች እየታሰሩ እየተደበደቡ ነው ተብሏል። ልክ እንደ አማራው ክልል አይነት ነው እንግዲህ የገጠማቸውን የተባለው በጣም በሚያሳዝን ሁኔታ ልጆቻችሁ ሸኔ ናቸው ብሎ የኦሮሞን እናቶች የኦሮሞ አባቶች አማራ ክልል ላይ ሲደረግ የነበረው አድራጎት እየተፈጸመባቸው እንደሚገኝ ተገልጿል። እንግዲህ አብይ አህመድ እንግዲህ ኢትዮጵያን እንደ ሀገር እየበጠናት እንደሚገኝ እና ምናልባት ኦሮሞ ተጠቃሚ ነው ብሎ የሚያስብ ካለ ምንም አይነት ተጠቃሚ የለም እየተጠቀመባቸው ነው ሲሉ በርካቶች መረጃ አውጥቷል። ሸዋም በተመለከተ ማጀቴ ከላይ እንግዲህ ቤተክርስቲያን አካባቢ ሶስት ፋኖ ተሰውቷል፣ ህፃናትም ሞተዋል ነው የተባለው። ማጀቴ ከዚህ በፊት እንግዲህ በፋኖ እጅ እንደነበር ይታወቃል። መከላከያ ገብተው መድኃኔዓለም ቤተክርስቲያንን ገብተው እንግዲህ አባቶችን ደብድቧል። እንግዲህ አባል አምባ ንጹሀን ተገሏል። በከባድ መሳሪያም የተመቱት አሉ ተብሏል። እንግዲህ ባንክ ዝግ ነው፣ መብራትም የጠፋበት ሁኔታ ነው ያለው። እንግዲህ ማጀቴ ቀደም ስል በፋኖ እጅ የነበረችው መከላከያ ገብቶ በዚህ ልክ አባቶችንም የደበደብበት ያዋረደበት በጫማ ገብቶ የእምነት ተቋማትን ያዋረደበት በርካቶች ቆስሏል። በከባድ መሳሪያ ህፃናቶችም የሞቱበት ሁኔታ ነው ያለው። ከፋኖም ሶስት ፋኖዎች እዛው የቀብር ስነስርዓት እንደተደረገላቸው ተገልጿል። አድማጮቻችን፣ ተመልካቾቻችን እንግዲህ በአማራ ክልል እጅግ በጣም መጠነ ሰፊ ውጊያዎች ናቸው አሁን እየተደረጉ ያሉት። ፋኖዎችም አለን የሚሉትን ክፍለ ጦሮች ያሰለፉበት ሁኔታ ነው ያለው። አገዛዙ ሜካናይዝድ እና ወታደሮችን በተለያዩ ግንባሮች አሰልፎ እየመከተ ይገኛል። አንዳንድ ቦታዎች ላይ ፋኖች የሚያደርጉት ማጥቃት ነው። አንዳንድ ቦታዎች ላይ ደግሞ አገዛዙ እግር እንተክላለን ብለው የሚገባ ነው። አልፎ አልፎ ደግሞ የደፈታ ጥቃቶች የተፈሰሙበት ሁኔታ ነው ያለው። ጠዋት ላይ በነበረን መረጃ እንግዲህ አብዛኛው የደፈታ ውጊያዎች ናቸው የነበሩት። ከሰዓት በኋላ ባለው መረጃ ደግሞ እንደሰማችሁት አንዳንድ ቦታዎች ፋኖ ገብቶ የወጡባቸው ሁኔታዎች መኖሩ እና ጎጃም ቀጠና ላይ ከፍተኛ የሟች ቁጥር የተመዘገብበት ውጊያም ተደርጓል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና አማራ ግብር እስከምንገናኝ መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም አምሹልኝ። ሰላም